ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። በእኛ ቤት አዲስ ሆናችሁ የዱባይ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ሁላችሁም ሰብስክራይብ እያደረጋችሁ፣ የዛሬ ርዕሴ ሩታና አብርሽ ናቸው ማለት ነው። እንግዲህ ያው ሁላችሁም እንዳያችሁ የሩታና የአብርሽ ሰርግ ዱባይ ላይ ነበረ። እንግዲህ ያው ደስ በሚል ሁኔታ ነው ያሳለፉ ማለት ነው። ሁላችንም በጣም ደስ ብሎናል ማለት ነው እና አንዳንድ ልጆች ዩቱብ ቻናል እና ሃይማኖት የምታያይዙ እህቶች አላችሁ ማለት ነው እና ብዙዎቻችሁ አብርሽ እና ሩታ ኦርቶዶክስ ሳይሆኑ ቤንጤ ናቸው ብላችሁ ብዙዎቻችሁ ብዙ ልጆች አላችሁ፣ በጣም ተቆጣችሁ ማለት ነው። አብርሽ እና ሩታ ማለት ነው በትክክል ኦርቶዶክስ ናቸው፣ ቤንጤ አይደሉም ማለት ነው። ግን እዚህ ጋር እኔ አንድ ነገር ልንገራችሁ። ብዙዎቻችሁ የዩቱብ ስራ የማታቁ እህቶቼ አላችሁ። ዩቱብ እና ሃይማኖት ማገናኘት የለባችሁ። ሃይማኖት እራሱ የቻለ ነው። ዩትዩብ ራሱ የቻለ ነው። ዩትዩብ ስትሰሩ እንደዚህ ካልሰራችሁ ዩቱብ ቻናል እድገት አይኖረውም፣ እይታ አይኖርም። እና በጣም ከባድ ነው የዩቱብ ስራ ማለት ነው። ያው የምታቁት ልታቁም ትችላላችሁ፣ የማታቁ ደግሞ ላታቁም ትችላላችሁ። ብዙዎቻችሁ እውነት መስሯችሁ እንዴት አብርሽና እሩታ በጾም ምድር እንዴት ይጋባሉ? እንዴት ቀለበት ያስራሉ? እንዴት ይደግሳሉ? በማለት ብዙዎቻችሁ በጣም አዝናቸዋል። ብዙ ልጆች አዳችሁ። እኔ የተወሰነ ልጆች ኮሚታችሁ ይዤ እመጥቻለሁ። ኮሚቴን ደግሞ ያመጣሁት ያው ለምስክር ነው ማለት ነው፣ ለሌላም ነገር አይደለም ማለት ነው። ስለዚህ አብርሽ እና ሩታ በትክክል የኦርቶዶክስ ልጆች ናቸው እንጂ ጴንጤ አይደለም። ስለዚህ እህቶቼ ብዙዎቻችሁ ሃይማኖትና ዩቲዩብ የምታያይዙ እህቶች አላችሁ፣ ግን ዩቲዩብ ቻናል ያው እንደዚህ ነው ስራ ማለት ነው። እንደዚህ ካልሰራችሁ ያው መግቢያው ላይ እንዳልኳችሁም እይታ አይኖርም፣ ቻናል በጣም ነው የሚቀዘቅዘው። እና ለዛ ነው እንጂ ለሌላ ነገር አይደለም። ቢንጢም ስለሆኑ አይደለም፣ ወይም ደግሞ ሌላ ሃይማኖት ኖሯቸውም አይደለም። ስለዚህ ሩታና አብርሽ በትክክል የኦርቶዶክስ ልጆች ናቸው። እና ብዙዎቻችሁ ደግሞ በጣም ተከፍታችኋል። አይክፋችሁ፣ ያው ስራ ነው። ምንም ማድረግ አይቻልም። ያው ካልተሰራ ደግሞ ታውቃላችሁ፣ ብር አይገኝም፣ ዶላር አይገኝም። እንደዚህ ስት በተለይ የዩቱብ ስራ በጣም ከባድ ነው። ያው እንዳልኳችሁ ቅድም የምታውቁ ልታውቁ ትችላላችሁ፣ የማታውቁም ደግሞ ላታውቁ ትችላላችሁም። ዩቱብ ስራ በጣም ከባድ ነው። እንደሌላ ስራ አይደለም ማለት ነው። ስለዚህ እነዚህ ልጆች እንደዚህ ካልሰሩ ያው ታውቃላችሁ፣ ሰብስክራይብ አያገኙም። ሁለተኛን ደግሞ ዱራር አያገኙም፣ እይታ አይኖራቸውም ማለት ነው። ስለዚህ እነሱ ሃይማኖት ስለሌላቸው ወይም ደግሞ እምነታቸው ስለጠሉ ሳይሆን ለስራ ብለው ነው። ስለዚህ ቅር አይበላችሁ ነው ምለው እና በጣም ደስ ይላል። ይስሩ። ያው በአሁኑ ዘመን ካልተሰራ ብር አይገኝም። እንደምታውቁ ስትሰሩ ነው ብር የምታገኙ ማለት ነው። እና ብዙ እህቶቼ፣ የኦርቶዶክስ ልጆች ብዙዎቻችሁ ቅር አላችሁ አይበላችሁም። የዩቱብ ስራ እንደዚህ ነው። እንደዚህ ካልተሰራ ዶላር የለም ብር የለም ነው ምላቸው። እውነቴ ነው ምላቸው እና አብርሸና ሩታ ይመቻቸው። እኛ ለሰው ልጅ ክፉ የለብንም። ማንኛውም ሰው ሰርቶ ሲለወጥ ደስ ይለናል ማለት ነው። ስለዚህ ቅር አይበላችሁም። በቃ የዩቱብ ስራ እንደዛ ነው። ሩታና አብረሽ ሃይማኖት አልቀይም።